የመጀመሪያው በጣም ያስደነገጠኝ እና በጣም ቫይራል የወጣ ቪዲዮ የማስ አስተማሪ ቪዲዮ ነው። ከሌላው የቲክቶከር ለየት የሚያደርግ ነገር አለ። ዛሬ ደግሞ ሌላ ሰው ነው። ቁም ነገረኛ ነው፣ ጎበዝ ተማሪ ነው፣ ስራውን የሚወድ ቤተሰቡን የሚያከብር እና ጎበዝ ጠንካራ ሰው ነው። ሀምብል። ዋናው ስምህ ኤክሶዶስ አይደለም በትክክል? ሀያላይ ዲግሪ አስኩኝ። እሺ ኮምፒተር ሳይንስ ማስተርስ ሁለት አመት ማርኬቲንግ አራት ዓመት ኮምፒተር ሳይንስ፣ አስራ ሰባት አስራ ስምንት አስራ ዘጠኝ ሀያ ከዛ በኋላ አራት አመት ኮምፒተር ሳይንስ ተማርኩኝ። ሁለት ዓመት ማስተር ሁለት ላይ ማስተር አስኩኝ ማለት ነው። ማለት ይሄን ያህል እንደዚህ በጣም ጎበዝ የሆንከው በጣም ብዙ ስለምታጠና ነው? ቤት ቁጥጥር ስላለ ነው? ተመልካዮቻችን በመካተል ላይ የምትገኝ መሴ ሾው ነው። በመሴ ሾው ፈታ ዘናንዳላችሁ፣ ቁም ነገር እንደጨበጣችሁ ተስፋ አድርጋለሁ። አሁን ደግሞ ቀጣይ እንግዳ ይኖረናል። የእንግዳ ፕሮግራም ሁለተኛ እንግዳ አለኝ ዛሬ። አንድ ወጣት ልጅ ጋብዣ፣ ያለው ወጣት ቲክቶከር ነው። በማህበራዊ ሚዲያው በተለይ በቲክቶከሩ በጣም ተጽዕኖ ፈጣሪ ነው። በጣም በጣም አሪፍ አሪፍ ደስ ደስ የሚሉ ስራዎችን የሰራ ነው። በቲክቶክ አካውንቱ ኤክሶዶስ ይባላል። እስቲ ስለ ስራው ላወራው፣ ዛሬ በፈታ ዝና እንዲያደረገን ጋብዣለሁ። በክብር ተቀበሉ። ሁሉ ሰላም ነህ? ሁሉ ሰላም። እኔማ በጣም ጥፍት አልክ። ጥፎ ቲክቶክ ላይ ትንሽ ቀዘቀዝ መሰለኝ። እና ፎሎ አደርግሃለሁ በጣም አድናቂ ነኝ። ፎሎ አረግ ነበረ እና ከተወሰነ ጊዜ በኋላ ጠፋ። ኤክሶዶስ ምናምን የሚባል ስም የለም፣ ትንሽ ቀዘቀዝኩ። እውነቴ ነው። እና ይሄ ወጣት ልጅ በጣም ቀልጣፋ የነበረ የሚያስቅ ልጅ የጠፋ ብዬ እንደ አመሰግናለሁ። በጣም ኤክሶዶስ በጣም የሚያስቅ ኮንተንቶች በመስራት የምትታወቅ ነው። እስኪ ለኤክሶዶስ። ዋው ዋናው ስምህ ኤክሶዶስ አይደለም። ማነው እሱን? ቅዱስ ያሬድ። ቅዱስ ያሬድ። ቅዱስ ያሬድ አንተ ደስ የሚስመው እባክህ፣ አመሰግናለሁ። ያተወያሪልህ ነህ። ያተወያሪልህ። እሳቸውም ስማ፣ ሞታው ይችላሉ። አሪፍ ናቸው። ግን እንደ ቅዱስ ያሬድ ታዜማለህ? አይ አይደለም፣ እሱ ላይ እንኳን የለበትም ሙዚቃ ፖሊስ አደርጋለሁ። ግን መስፈሉ ላይ እያለበት ስሙን ነው የወሰድከው። ስሙን የወሰድከው? አዎ። ሌላም ስም አለ የሚሉ ይሰማል። ምንድን ነው ምን ላይ አቤኔዘር? ኦ እሱ የቲክቶክ ካራክተር ነው። ካራክተሩ ነው የምሰራበት። የጭብርር ያለው ምናምን ፋፉ የሚጣመሙ እሱ ነው አቤኔዘር። አቤኔዘር እሱ ነው ካራክተር ወጣና፣ ሰው ስም በአማርኛ ታውቀዋለህ። ግን አቤኔዘር ብል ማለት ትርጉሙ እብራይስጥኛ ነው። አቤኔዘር እግዚአብሔር እስካሁን ረድቶናል ማለት ነው። ስለዚህ ኤክሶደስ የቲክቶክ አካውንት ስም ነው አቤኔዘር የገጸ ባህሪ ስም ነው። ገጸ ባህሪው ስም ነው። ቅዱስ በትክክል ሦስት የተለያየ ማንነት ነው። በሰላም የጠፋው በሰላም ስራ ትንሽ በዛ። አሁን ተመልሻለሁ። ሞር አክቲቭ ነኝ። አሁን ተጀምሯል፣ በደምብ ተጀምሯል። እንደዚህ ላድርጋ አለ። አይ ጥሩ ነው ማለት ታስታውሰዋለህ? ቲክቶክን የጀመርክበትን ታይም በደንብ ያው መከረኛ ኮሮና ነው። ኮሮና ኦፍ ኮርስ ሁላችንም ቤታችን ውስጥ እያለ ነው። አዎ፣ ያንጊዜ ነው የጀመርከው። ኮሮና ሳለይ ከቤት አትወጡም ተባለ። የመጀመሪያዎቹ ሁለት ሳምንት ደስ ይል ነበር። የመጀመሪያ ሁለት ሳምንቶች በጣም ቆንጆ ነበር። ከዛ በኋላ ግን ቦሪንግ ይሆነ በጣም ሲደጋግም። ሶ ዋይፋይ የመግባት ቻንሱ አጋጠመን። ዋይፋይ ገባ። ከዛ ቲክቶክ ታናሽ እህታችን ጀመረች። ዜማ ያሬድ ትባላለች። አዎ፣ ዜማ ያሬድ ቲክቶክ ሚውዚካሊ ይባል ነበር ድሮ እና ሊፕሲንክ ምናምን ታደርግ ነበር። እና ሶ ቲክቶክ የሚባል አፕሊኬሽን አለ እስከዛ ውርደ ያው ተደበር ከቤት ስለማንወጣ አለች የዛኔ። ስከፍተው ዳንስ ነው፣ እኔ ደግሞ ዳንስ አልችልም። ሶ አንተ ማትሰራ ከሆነ እኔ ንቀረጸኝ አለችኝ። እሷን ከመቅረጽ ራሴን ወደ መቅረጽ መጣው ማለት ነው መነሻ ሆነች። ግን እሷ እሷ መነሻ ዛሬ እንደመጣ ፈልጌ ነበር። እሷ ነበር ጥሩ ጥሩ አለኛ እኔ መጽሐፌ እንድጨርስም አንተ ሚዲያ ወልድ የሚዲያ አመራር የሚል መሰለ። በጣም ደስ ማለት ያን ጊዜ የኮሮናው ጊዜ ነው መጻፉ እንደ በደምብ እና ጥሩ አጋጣሚ ለማለት ነው። ክፉ ነገር እኮ መልካም ነገር ይወልዳል። በትክክል ትክክል ያባባል። በጣም አሪፍ። እንግዲህ ስራዎችን እንዴት ነው የምትመርጣቸው የሚለውን አንድ ጥያቄ አለኝ። ከዛ በፊት ስራዎችን እንመልከት። ይቻላል። እሺ ተመልሰናል ውድ አድማጮቻችን። ማዘር ፋዘርስ ብለናል እንግዲህ

አገባው ኢንስትራክተር ይገርማል፣ ግርምዬ እኔም ደንግጫለሁ። የኢትዮጵያ ህዝብ እንግዲህ በሜዳው ተደፍሯል። ስምንት ለባዶ እየተመራ ነው። እንግዲህ አስበው። በፊፋ 16ኛው ህግ መሰረት የወንጀለኛ መቅጫ ህግ አንቀጽ 6 አንቀጽ 7 ኒጎሺሽን ሙስና ማለት ነው። ጥፋተኛ ነው። የኢትዮጵያ ህዝብ ጥፋተኛ ነው። ካሮት ተቀየራለን ውሃ ወጥቶ አምቡሃ እየገባ ነው። ውሃ በአምቡሃ ገ ጨዋታው እንደቀጠለ ነው። ሽንኩርት ሽንኩርት ሽንኩርት ለጤፍ ጤፍ ጤፍ መሀል ላይ በግራ ክፍ በኩል ቀይ ስር ይታየኛል ቀይ ስር ቀይ ስር ለቃሪያ ቃሪያ ቃሪያ ነግ ሽንኩርት ሽንኩርት ሽንኩርት ሽንኩርት መቶ ሀምሳ ብር መቶ ሀምሳ ብር የገባው ሽንኩርት አገባው አገባው አገባው ገባ ገባው አአባው የያስእንትውትምርጥ ነው። የምታስባቸው ኮንተንት አይዲያ ያው ከማያቸው ነገሮች ከምሰማቸው ነገሮች ሰው ሊሌት ያደርገዋል ብዬ የማስበውን ነገር በጭንቅላት ይፈጥረዋሉ። ሰው ፈኒ በሆነ ወይ ና ክሬቲቭ በሆነ ወይ ሰው ጋ ቢደርስ እንዴት ያስቃል የሚለውን ነገር አስቤ ጽፈዋለሁ። ከዛ ወደ ኮንተንት ሹቲንግ ነው የምገባው ማለት ይሄ ከልጅነት ጀምሮ ነው እንደዚህ አይነት ነገር የመፍጠር ክህሎት ያዳበርከው ከልጅነት ጀምሮ እንኳን ያው መሀል ላይ ነው ቫይን አይ ነበር ድሮው ቫይን አዎ ቫይን እና አቢሲና ቫይን ካወቃችሁ ከነሱ ነው ኢንስፓየር ነውኩት እንጂ ኮንተንት ክሬሽን እንትን ነበር አጋጣሚ የመጣ ነገር ነው ውስጥ ተደብቆ ኑሮ ነው ማለት እንደው ምን የሚያስተምሩ ናቸው አብዛኞቹ ስራዎች? እንዴት ነው ያስተምራሉ ታስባለህ? አንዳንዶቹ ኦፍኮርስ፣ አሁን ሰው እንዲወድህም እንዲጠላ የሚያደርገው ነገር ሀሳብ የምትገልጽበት መንገድ ነው ብዬ አምናለሁ። ሰው የሚነሱ ኢሾዎች አሉ ሶሻሊ እና እነዛ ነገሮች ፈኒ በሆነ ወይ፣ ነገር ግን በሚያስተምር መልኩ እንዴት አድርጌ ለሰዎች አቀርባለሁ የሚለው ነገር ነው ሁሌ አእምሮ ውስጥ ያሉ በደረቁ ሲሆን እንትን አይልም ሰው። ስለዚህ እያሳከው ከሆነ ግን አትሊስት የሆነ ፖይንት ይኖራል ብዬ ስለማምን፣ ጥሩ እንግዲህ ባረፈ ጨዋታ የተጫወትን ነው። ኤክሶደስ አሁን በጣም ቪዲዮዎች እንደምታየው እንግዲህ ብዙዎቹ ቪዲዮዎች የሚያስቁ ናቸው፣ የሚያስፈግጉ ናቸው። ግን ቅዱስ ያሬ እንደዛ አስቂ ሰው ነው ሰው ኤክሶደስ ካራክተሩ ነው ቲክቶክ ላይ በአብዛኛው ሰው የሚያውቀው እናንተ የምታዩት ነው። ቅዱስ ያሬ ደግሞ ሌላ ሰው ነው ቁም ነገረኛ ነው። ጎበዝ ተማሪ ነው። ስራውን የሚወድ ቤተሰቡን የሚያከብር እና ጎበዝ ጠንካራ ሰው ሀምብል። እኮ እሱ እንዳለ ሆኖ ግን ፈን ፈጣሪ ነው ወይ የሚፈጥር ነው ወይ ደግሞ አለ። ያው ተጫዋች ሳይዱ ደግሞ አለ። ትጫወታለህ፣ ለጓደኞችም ትጫወታለህ፣ ቃል ጣል ታደርጋለህ። አይጠፋም፣ ወጋ ወጋ እናደርጋችኋለን። በአንድ ሰሞን በጣም መነጋገሪያ ሆነህ ነበረ። እንደው ኤክሶዶስ ቲክቶክ ኤክሶዶስ ነበር እና ተጽዕኖ ፈጥረ ነበር ማለት ይችላሉ። ያን ሰዓት እና ምንድን ስላደረኩ ነው ተጽዕኖ ፈጠርኩት? ምን ስላደረኩ ነው ታስባለ ሶ የመጀመሪያው መነጋገር የነበረው በተለይ ማስተርሱ ምረቃቱ ጊዜ እሷ ነገር በጣም መነጋገር ሆኖ ነበር። ቢኮዝ እድሜና የትምህርት ደረጃዬ ፕላስ ደግሞ ፊዚካሊ የፀጉር ስታይሌም እሱ ነገር መነጋገር ያድርጎታል። ከምሰራቸው ቪዲዮዎች አብዛኛው ሰው መማር አይመስለውም ጨበሬጨበሬጸጉሪ በጣም ይ ነው ወደ ኋላ ስትመለስ ያው እንትን አለ የምታሳልፏቸው እንትኖች አለ ሃይስኩል ላይ፣ ዩኒቨርሲቲ ላይ ስትሆን ጸጉር ማሳደጉ ምናምን እንትን ነገር ነው፣ ትሬንድ ነገር ነው። ያ ያ ነገር ሰው እንትን ብሎታል መማር አልመሰለውም። እና ኮምፕሊትሊ ዲፍረንት እንትን ነው የሰጠው ፐርሰፕሽን። እሱ ብቻ ነው፣ ግን ኮንተንቶች ኮንተንት አሪፍ ነበር። ኮንተንት የሆነ ሰዓት ላይ በጣም አሪፍ ሄዶ ነበር። ሰው በደንብ መሄድ ጀመርኩኝ፣ በደንብ ቪዲዮች ሰዎች ጋር መድረስ ጀመሩ።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 ሎንግ ፌስ ድሮ የሆነ ልጅ ነበር። እኔ እሱን የወሰድኩት ፊልተር ከሆነ ልጅ ነው። ይገርምሃል እኔም ሰርቄ ነው፣ ሰርቄ ሰውን ኮፒ አድርጌ ኮንተንት ሰረኩ፣ ሰውን ኮፒ አረኩ በሚለው ነው ያዘው እሱ ሲሰራ አየውበትና ኦኬ አልኩኝ፣ እና እሱን ተጠቀምኩበት። ሞር ያስቃል። በፍለፊት እንትን ከምል ካራክተር ካለው ሞር ሰው ጋር አሪፍ ይሆናል ብዬ ስላሰብኩት ሎንግ ፌስ አድርጌ መስራት ጀመርኩ። በጣም ብዙ ሰው በጣም ብዙ ሰው ያየው፣ በጣም ቫይራል የሆነው የወደድከው ቪዲዮ የትኛው? የመጀመሪያው በጣም ያስደነገጠኝ እና በጣም ቫይራል የወጣ ቪዲዮ የማትስ አስተማሪ ቪዲዮ ነው። ሰው ሀሳቡ ምንድነው? ማትስ አስተማሪ ቀረ ይባላል፣ ተማሪዎች ይጨፍራሉ ከዛ ማሳስተማሪ ታሞ በዊልቸር ተገፍተው ይመጣል፣ ሊያስተምር ማለት ነው። እሱ ቪዲዮ ነው ትልቁ የመጀመሪያ ጊዜ የታየልኝ ቪዲዮ። እሱ ቪዲዮ በጣም ወደዋል፣ የመጀመሪያ ስለሆነ አንድ ነጥብ ስምንት ሚሊዮን አካባቢ እንዳደነገጠኝ ሆነ። ሰው ሁሉ እንት ሚሊዮን ስለሆነ በጣም ብዙ እንዳልኩ፣ የመጀመሪያ ስለሆነ ያስደነግጣል። ወደኋላ አንተ በጣም ብዙ ሰው ሪሌት አድርጎታል። የማትስ አስተማሪ ነገር ስለሆነ ያሳለፍንባቸው ነገር ስለሆነ ማስ አስተማሪ አይቀርም፣ ታውቃለህ፣ አይቀርም። እሱ ቪዲዮ ሞር ደስ ይላል የመጀመሪያ ስራም ስለሆነ አሪፍ ነው። ለኤክሶዶስ ሞራል ይህን እንደ አንድ ጥብ ስምንት የሚታየው መቼ ነው ላለ ልክላ ላክልኝ ሲሆነት በጣም መቼ እንደሆነ አው ቅድም ግን ትንሽ ጠቀስ አርጓል። አንዱ መነጋገሪያ አጀንዳ የነበረው አንተ በጣም በልጅነትህ የማስተርስ ተመራቂ መሆን ዲግሪ ወዳው ይዘህ ወዳው ማስተርስ አለ እንዴት ነው ነው እንዴት ነው በስንት አመት ብግባ ነው? በጣም አርሊ ጨረስከው። የነበረውም ኮንፊውዥንም እሱ ነበረ ሰው ጋር በጣም ይሄ ልጅ እንዴት ነው የተባለው። በሁለት ዓመት ከስድስት ወር እንደገባ አውቃለሁ ትምህርት ቤት ያ ነው ውድሜን ዝቅ አድርጎት የትምህርት ደረጃ ከፍ ያደረገው። በሁለት ዓመት ተኩል ነው ኬጂ የገባህ? ኬጂ የገባሁት፣ በጣም አስቸጋሪ ነበርኩኝ። ስለዚህ የቤት ከሚውል ለምን ትምህርት ቤት እናስገባውን ብለው አንጠልጥለውን ያስገቡኝ። እሱ አድቫንቴጅ ነው። ዩኒቨርሲቲ ስገባ አስራ ሰባት ነው። አስራ ሰባት ነው ዩኒቨርሲቲ፣ አስራ ሰባት ላይ ዩኒቨርሲቲ ፍሬሽማን፣ ሀያ ላይ ጨረስኩኝ ሀያ ላይ ዲግሪ አስኩኝ ኮምፒውተር ሳይንስ ሁለት ዓመት ማርኬቲንግ አራት ዓመት ኮምፒውተር ሳይንስ አስራ ሰባት አስራ ስምንት አስራ ዘጠኝ ሀያ ከዛ በኋላ አራት ዓመት ኮምፒውተር ሳይንስ ተማርኩኝ። ሁለት ዓመት ማስተርስ ሀያ ሁለት ላይ ማስተርስ አስኩኝ ማለት ነው። በሀያ ሁለት ዓመቱ ማስተርስ የያዘ የመጀመሪያው ኢትዮጵያ ሳቱን ትቀራለህ ነው ከሆነ አሉ። ግን ጓደኞች እንደዚህ ታቋል። በእድሜ ትንሹ ተማሪ ይመስለኛል እንዳልኩ በአስራ ሰባት መግባቴ ትንሹ ተማሪ ነበርኩኝ። ፊዚካሊ ቀጭን ነኝ እንደምታይ፣ ምናምን ጻጉሬም ጸጉሬም ነው ስታይሌም ስለሆነ በዛ እድሜ ማስተርስ ብዙ ሰው አይጠብቅም። በልጅነት ረባሽ ነበር። ተደባደባሉ? ቤት የቱ ሰፈር ውስጥ ሰፈር ሳይሆን ትምህርት ቤት አደገኛ አሸባሪ ከሚባሉ ተማሪዎች አይ ግን ሁለት ሰዓት አይ ሁለት ዓመት ተኩል ያስገቡ እኮ ባ ስለሆንኩ ኦፍኮርስ ቤት የምትረብሻለው፣ ቤት ያልወጣልኝ ደግሞ ትምህርት ቤት ሞር ማንጸባረቅ ጀመር። አይ በጣም አሪፍ ነው። ትምህርት ቤት በሀያ ሁለት ዓመት ማስተርስ ማለት በጣም ከባድ ማስተርስ ማለት ይሄን ያህል እንደዚህ በጣም ጎበዝ የሆንከው በጣም ብዙ ስለምታጠና ነው? ቤት ቁጥጥር ስላለ ነው ወይስ ምንድን ነው? so ይህ ጉብዝናው ታለንት አይደለም፣ አልዋሸም ሃርድወርኪንግ ነው። የኔ ታለንት አይደለም። ጎበዝ ሆኜ ተፈጥሬ አይደለም ሶላ ቦታ ሃርድወርኪንግ ነው። ቁጥጥር ስለበዛ ሳይሆን ላይ ጭንቅላቴን ምን ያህል ድረስ ወስደዋለሁ የሚለውን ዳውት ማድረግ ጀመርኩ ራሴ ነው። የሰው ልጅ ከሰራ ካጠና ከተማረ ለምን አይለወጥ የሚለው ነገር ሁሌ ያለ ሰው ጭንቅላቴ እስከየትኛው ሊሚት ይሄዳል የሚለውን ነገር ፈተንኩት ራሴ እና በደንብ በተግባር ሳይቻለሁ ብዬ አምናለሁ። ይሄን የአሁን ማገናዘብ የምትችልበት ጊዜ ነው። ገና አንደኛ ክፍሉ ተያክል ያለ የዛኔ ረ በ ትምህርት አልወድም ጭራሽ እውነት። ከመቼ ክፍል ጀምሮ በጣም ጎበዝ ሞር ጎበዝ የሆንኩት ዩኒቨርሲቲ ላይ ነው። ተርኒንግ ፖይንት ዩኒቨርሲቲ ናት። ሀይ ስኩል ላይ ሚድ ተማሪ ነበርኩ። የሞክር አለው እጥር አለው ግን ጎበዝ ከሚባሉት ተማሪዎች ውስጥ አልነበርኩም። ግን ጥሩ ከሚባሉ ተማሪዎች ውስጥ እና ብዙ ታጠና ነበረ ነበረ እንደዛ ነገር ሄድ መለስ በሀያ አራት ሰዓት ውስጥ እንዳልኩ ዩኒቨርሲቲ ላይ ነው። በቃ ተርኒንግ ፖይንቷ ዩኒቨርሲቲ ስገባ ሁሉ ነገር ተቀየረ። ቢኮዝ አዲስ ላይፍ ነው፣ ብታየው አዲስ ህይወት ነው ያለው አድጋል አሁን ያ ነገር ሞር ፎከስ እንዳደረገኝ በ17 ዓመት ማሳሰባት የገባት ዩኒቨርሲቲ በጣም ፈጣን ነው እንትን ነው ቶሎ ቶሎ ያሻሉ ማለት እኔ አሁን ማስተርስ ለምሳሌ በሀያ ዓመትን ያገኘው ግን እኔ ሳስበው ተፈጥሮም ጥሩ ይመስለኛል አይኪዩ አንዳንድ ሰ ልጆች እንደዛ ነሱ ይፈጠሩ እንደዛ የለም ታስባል ይመስለኛል ያው ፈጣን ፈጣን ነኝ ልጅ እያለሁ ነገሮችን ቶሎ የማወቅ ጉጉት ነበረኝ እና ያ ነገር አለ አዎ ኦፍኮርስ እንዳልከው በጣም ይገ ግን ወደ ቲክቶክ ኮንታንት ወይም የቲክቶክ ይዘት ውስጥ እንምጣና ይሄ የቲክቶክ ይዘት ምን መምሰል አለበት ትላለህ? እንደው ለማህበረሰቡ ሶሻል ሚዲያ ያው ነፃነት አለው ደስ የሚለው ነገር። ግን ነፃነት አለው ተብሎ ሁሉም ነገር መለቀቅ አለበት ብዬ ለምንም፣ እንደ ካልቸር ካልቸራችን ያማከለ ሆን አለበት። ኢትዮጵያዊ ነን፣ ባህላችን አለ፣ ሃይማኖታችን አለ ያለፍንበት አስተዳደጋችን አለ ባክግራውንዳችን አለ ቤተሰቦቻችን አሉ። እነሱን ያማከለ ኮንተንት ቢሰራና ቢለቀቅ ባይነኝ አንድ ሁለት ስራዎች ጨጓራና ሆድ ዛሬ ምንም ነገር አንበላም፣ ጾም ነው ተጓብተናል፣ አለ እኮ ሞራል እኮ አለ። ችግሩ ግን አፈጻጸሙ ላይ ነው። እንደ ጨጓራ እንደ ነገር እስከ ዘጠኝ እንጾማለን። ከዘጠኝ ሰዓት በኋላ እንበላለን። ገቢቶ ምነው ነው እንደዚህ ተገልብጬ ሽቅብ ካልሸነዋልክ ቄሪሪም ጠራራ ማትበለ ጨጓራ እንዴት ነው አረባ ክዝ ብሎ ነው የሚያወራው? ይሄ የወለ እኛ ጨጓራ የፍቅር ሰዎች ነን እኛ ጨጓራ የፍቅር ሰዎች ነን። አትንኩን፣ ከነካችን ግን ጨዋታው በሴንቲ ነው። ያራድ ጨዋታው በሴንቲ ነው። ይሰጥሃል ነው የምልህ፣ ይሰጥሃል ነው የምልህ። እትት እትት ነው የምናደርገ የዛኔ ወደ ሰውን በግድ ትበላታለን ነመስቴ ለአሁን ገና ሰዓቱ አራት ሰዓት ነው። እንዳታሳስተኝ፣ ሰማኸኝ አይደል? በቃ ጀለስ አልበላም ብሎ ገገመ። ኸ ጨጓራ ጉበት ኮሚቴ፣ እያሃ እርቦን አልበለው፣ እያሃ እርቦን አልበለው ሰው ምን መሰለህ አሁን ይሄ ማስተማር ሳይሆን ጀስት ኢንትሩሲቭ ቶትስ ነው። ጭንቅላቴ ላይ ያለውን ነገር ነው አውጥቼ የሰራሁት። ሰው ጋር ቢደርስ ምን አይነት እይታ ይኖረዋል የሚል አሰብሽን ነበረኝ እና እንዳጋጣሚ ፖስት አደረኩት። ያው እንደምታየው ቫይራል ሄዷል። ምን ምላሽ አገኘ? ለማስተማር ወይም ለማስተላለፍ የፈለጉት ማለት ያው ጾም ወቅት ነበረ። ጾም ወቅት ሲሆን ደግሞ ታውቀዋለህ ሆዳችን እንዴት እንደሚሆን እና ያው በዛ ፕሮሰስ ውስጥ ያለው ሰውነታችን አካላት ባያወሩ ምን ይላሉ የሚለው ነገር ነው ኢማጂኔሽን ኢንትሩሲቭ፣ ይሄ በጭንቅላት የምታስባቸው ነገሮች አለርል እሱን ሰው ጋር ሲደርስ ምን ይላል ነው። ጨጓራ አለ፣ አብዛኛው ሰው ጨጓራ ያመዋል። ሆድ አለ፣ አይምሮ አለ። ሰው አእምሮ እጾማለሁ ይላል፣ ጨጓራ ደግሞ እስቲ ወንድና ይላል። በመሀል ራበኝ የሚለው እንትን ይላል። እግዚአብሔር ይመስገን እስካሁን ፖዚቲቭ ነው። በጣም የጥላቻ ምለት ደርሶኝ ያቅም። የሰው ፍቅር አለኝ ብዬ በሙሉ ልቤ መናገር ይችላሉ። የተለየ ገጠመኛ አለህ በዚህ? አብዛኛው አድናቆት ነው፣ አድናቆት ነው። የከፋ ነገር እስካሁን አላጋጠመኝ። እነዚህን ስራዎች ሁሉ በመስራት ሽልማት ተሸልመሀል? ቲክቶክ አዋርድ አልበላሁም። እስኪ ቀጣይ ዓመት ቤቢ። ስንተኛ ነበር የወጣው? የመጀመሪያ ቲክቶክ አዋርድ ላይ በርጣሚ ውስጥ አንደኛ እኔ ሁለተኛ እንደወጣ ነው። በትንሽ ነጥብ ነው የተለያየ ነው አይቼው ትንሽ ነው። እና ሁለተኛ እኮ አሸንፋለሁ። ያው ሁሉም ሰው መቼም አደኛ አይወጣም። ኦፍኮርስ ኦፍኮርስ። ስለዚህ ተሸልማል እንደማለት ይቆጠራል። አሁን ይሄ እንደዚህ ትወና ስራ ነው አብዛኛው፣ እና የፊልም የመስራት ፍላጎት ወይ ቲያትር የመስራት ፍላጎት አለ? ሆፕፉሊ ወደፊት አንድ እንደውም የእናንተ አሲስታንት እየጠየቀኝ ነበር አሁን እንዴት ነው ወደፊት ወደ ፊልሙ እያለኝ ነበር። አይቀርም፣ አንድ ፊልም ብሰራ ደስ ይለኛል፣ እሰራለሁ ደስ ይለኛል መሰራ፣ አይን አለ ተሰጠው፣ መስራት ተሰጠው። ሙዚቃስ ትሞክራለህ? ፕሮዲስ ማድረግ ማለት ማቀናብር ታቀናብራለህ? ኪቦርድ እየመታህ ኪቦርድ፣ ፐርፌክት አለው ግን እሞክራለሁ ነው በኤፍ ኤል ስቱዲዮ ሶፍትዌር፣ ወደ ዲጂ እና ሚክሲንግ እና ፕሮዲስ ፕሮዲስ ያደረገው ሙዚቃ ሚክሲንግ ነው። አብዛኞቹ ማሻፕ ሞር ወደ ሮፍናን አይነት ስታይል ሮፍላና ሚዚክ ፕሮዲሰር ስላሽ ዲጄ ነው። የእሱን ስቴፕ በመከተል ቅድም አንተ ወደ ዘፈን ከሆን ዘፈን ስ እንቀራና የሆነ ነገር እናደርገታለን። አሪፍ ነው። ከቲክቶከሮች ማን ታደንቃለህ? ሰው ሁሉም ሰው ታለንት አለኝ ብሎ እስከወጣ ድረስ እዛ ላይ ሊደነቅና ሊበረታታ ይገባል። መጀመሪያ እሱ እምነቴ ነው። በይበልጥ ግን በርጣሚዎስ ሞር የሚያመሳስለን ነገር አለ ብዬ አምናለሁ። ሌላው ደግሞ ኢንስፓሬሽን ያው ጓደኝ ስለሆነ ሳይሆን ከመጀመሪያው ጀምሮ ኢንስፓሬሽን የሆነ ቢቦይ ቶሚ፣ አቢሲኒያ ቫይን ሁለቱ በጣም ትልቅ አድናቆት እና ክብራለኝ። ከሴቶች ከሴቶች አክቲንግ ላይ በጣም ጎበዝ ይቲናስ እና የትናየት ሁለቱ ይቲዎች፣ ከዛ ሉዋል ሶስቱ በጣም ደስ ይላል። ግን ሁሉም እንዳልኩ እዛ ላይ ወጥቶ እስከ ሰራ ድረስ ሊበረታታና ሊጨበጨብ ይገባል ብዬ አምናለሁ። እንደ ውራ ስላደገ እንምጣና ከእህት ጋ ነው፣ በጣም ክሎዝ ናቸው ያደጋል ጓደኛዬ በላት ቤስት ፍሬንዴ ብዙ ነገሮችን አብረን ነው የምናደርገው፣ ቅርብ ነን በጣም። ቲክቶክ ያስጀመረችኝ እሷ ናት። አንድ ትምህርት ቤት የተማርነው ሀይ ስኩል ጨርሴ፣ እሷ ተከተለች እኔ አዲስ ዩኒቨርሲቲ ተመርቄ ስወጣ እሷ አዲስ ዩኒቨርሲቲ አሁን ገባች። ሰው ኦልሞስት ሁሉ ነገራችን ላይ እቤት የማያት አለው ትምህርት ቤት ነው። ምን አይነት ሰው ናቸው አቶ ያሬድ? በጣም መልካም ሰው፣ ጎበዝ፣ ጠንካራ ሰራተኛ፣ ታታሪ፣ ሀምብል በዛ ላይ ቆጡ ነው እና ደስ ይላል ያለው ነገር ሞር ከፋሚሊ ጋር ቅርብ ሆነ ስታደርግ አሪፍ ነው በጣም ነጻነት ሲኖርህ። እግዚአብሔር ይመስገን ምንም ነገር አጥቼ አይደለም ያደኩት ኦልሞስት የምፈልገው ነገር ተደርጎልኝ ያደኩት። ስለዚህ የሀያ ነገር አድቫንቴጅ ሰጥቶኛል፣ ነገሮችን ኤክስፕሎር እንዳደረግ እንድሞክር ጥሩ ነገር አድርጎልኛል ያምናለሁ አሁን ምን እየሰራህ ነው ኤክሶዶስ? አሁን ከረንትሊ ከቲክቶክ እና ከኢንስታግራሙ ከዩቱብ ከሶሻል ሚዲያው ውጪ ዲጂታል ማርኬቲንግ ይሰራለሁ፣ ለካምፓኒዎች። ፕላስ ደግሞ ቢዝነስ አለ፣ ቢዝነስ ላይ የፋሚሊ ነክ ቢዝነሶች ላይ እዛ ላይ ማርኬቲንግ ማኔጅመንት ስለተማርኩኝ፣ እሱን ተጠቅሜ እሱን እያስተዳደርኩ ነው። ለዚህ ነዋ የጠፋሁት? ታዲያ አዎ፣ ለዚህ ነዋ የጠፋሁት። አሁን ተመልሻለሁ። በጣም ከባድ ሃላፊነቶች ናቸዋ። ኃላፊነት አሁን ተመልሻለሁ በደንብ አኩያ ፕሮፐርቲስ ለቤት ፈላጊዎች ትልቅ ዜና አለው። አኩያ ፕሮፐርቲስ ከዚህ ቀደም ካስረክበው ሳይት እንዲሁም ከስድስት ወር በኋላ በፒያሳ ቴዎድሮስ አደባባይ ወረድ ብሎ ከሚያስረክበው ሳይታችን በተጨማሪ አሁን ላይ በሳር ቤት ካናዳ ኤምባሲ አጠገብ፣ እንዲሁም ፒያሳ ሞናርክ ሆቴል ጎን በተጨማሪም ሰሜን ማዘጋጃ ሳሬም ሆቴል አጠገብ በከፍተኛ ጥራት እያስገነባ የሚገኙትን ሳይቶች በ10 ፐርሰንት ቅድመ ክፍያ ከ810ሺ ብር ጀምሮ በረዥም ጊዜ አከፋፈል ይዞላችሁ መጥቷል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 አይ በጣም አሪፍ ነው። እንደው በዚ አጋጣሚ ከመጣ ትንሽ ጎበዝ እናንተ አይምሮውን በጣም ብሩህ ነው ሳስበው። እንደው ወጣቶች ካሰቡበት ቦታ እንዲደርሱ ምን ትመክራል? መጀመሪያ በመንገዳችሁ በሙሉ እግዚአብሔርን ያዙ ባይነኝ። እኔ ሁሌም ቢሆን ፈጣሪ በምታምኑት አምላክ ሙስሊሙም ክርስቲያኑም ብትሆኑ እግዚአብሔርን ማስቀደም እንዳለባችሁ ምናሉ። ቢኮዝ እግዚአብሔር የሌለበት መንገድ ባሮ ነው። እኔም ስላየሁት ማለት ነው። ሰው ያሰባችሁት ነገር ካለ ሁሌም ቢሆን ፈጣሪን አስቀድሙ። ከዛ ላለማችሁት አላማ በቃ ወጥራችሁ ስሩ። የማይሳካ ነገር የለም። ምንም ነገር ይቻላል። ስለሆንክ አንተማ አንድ ወጣት ወጥሮ ከሰራ ያሰበውን ያሳካል ማለት ነው። በትክክል በጣም አሪፍ መከር ነው። እኔ የምጠቀምበት አለሁ ባይዘው ያው ገና ወጣት ስለንኩ፣ አንተ በደንብ አቺቭ አርገሃል። እንደዚህ ምን ያስደስተዋል? ኤክሶዶስ አሁን በወጣት ስነት እንዳልኩ በጣም ደስ የሚለኝ ነገር ዝም ያለ ቦታ ደስ ይለኛል። ጸጥ ያለ ቦታ እሱ ነገር ሞር ጭንቀላት እንድሰበስብ ያደርገኛል። ፊልም እወዳለሁ፣ ኳስ በጣም እወዳለሁ። የአርሰናል ደጋፊ ነኝ፣ ባስኬት ጫወታለሁ። ከዛ ሌላው ጊዜ ያው በቃ ቲክቶክ ስሰራ ነው የምተኝና ስራ ላይ ነው የምተኝ። የስራ ሰው ነኝ። ስራ ሞድ ሰው ነኝ እኔ ስራን አልቅም። ስራ እያንዳንዱ ስራ ክብር እንዳለው ምናምን ሰው ያ ነገር ያነገ መስራት ራሱ ያስደስተኛል። አሁን ሀያ ሁለት አመት ሆነ። አሁን ሀያ አራት አመት ሆነ አረጀዋል። እንትንስ የፍቅር ጓደኛ አለ? የለኝም ከረት የለኝም። ወደፊት ግን አይቀርም። አላስብክም? አይቀርም። ያው ያስገድዳሃል ጊዜው ራሱ። አሁን እኮ ማግቢያ ነው። ከዚህ በኋላ በቀጣይ ምንድነው? አሁን ወደፊት ብሰናው ስራ ካለህ ቀጣዩ ፕላን? ያው ሞር በሶሻል ሚዲያው በደምብ ጠንክሬ በደምብ ፎሎወር ማሳደግ፣ ፕላስ ይሄን ነገር ወደ ፕሮዳክሽን ቲም መቀየር። ከዛ ደግሞ በሙዚቃው ደግሞ ትንሽ ነገር መሰራት ደስ ይለኛል፣ ዲጂኦ ላይ ኢፒ ምናምን ቲክቶክ ቲክቶክም እንዳለ እሱ እንዳለ ነው። ቲክቶክ በጣም ደስ የሚል ነገር ማስታወቂያው ትሰራለ። አሁን ቲክቶክ ላይ ኦፍኮርስ በሚገባ ይሰራ ነው ማስታወቂያ ማሰራት የምትፈልጉ አለ፣ ይሰደሳል። በጣም አሪፍ። እንግዲህ የምትለው ነገር የመጨረሻ ካለ መልእክት ካለ ፕሮግራሜን እቋጭ። እሺ፣ መሴ በጣም አመሰግናለሁ መጀመሪያ አክበረ ስለጠራኝ። ምንም ነገር ይቻላል። ወጣቶች፣ በእድሜ ያላችሁ እህት ወንድሞቼ፣ ታዳጊዎች ተላላቆች ብትሆኑ ምንም ነገር ማድረግ ይቻላል። ሁሉም ለበጎ ነው፣ ሁሉም ለምክንያት ነው። ሲሰጥም ሲነሳም እግዚአብሔር በምክንያት ነው። ስለዚህ ጠንክራችሁ ስሩ ለማለት ነው። ይመቻችሁ፣ ይመቻችሁ። በእውነት አክብረህ ጥሬን አክብረህ ጊዜን ሰውተህ ለቃለመጠይቅ ስለተባበርከኝና የመስሽን ግዳ ስለሆን በጣም ነው አመሰግ እግዚአብሔር አክብርልኝ ደግተመንደግ አይምሮን ከዚህ በለጠ ብሩህ እግዚአብሔር ያድርገው። እንግዲህ ተመልካቶቻችን፣ የዛሬው መሴ ሾው ፕሮግራም ይህን ይመስል ነበረ። ሳምንት በሌሎች እንግዶች ጠብቃችኋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። ወዳችኋለሁ። ሰላማችሁ ይብዛ።